አንድ ዓመት ምናምን ደርሷል። ድምፁን ሊሰማ አልቻለም። ቀንም ማታም ሌሊትንም ሁሉ መቼ ይሆናል እያለን እየተጠባበቀን በፍጹም ጉጉት ነው እየጠበቅን ያለ ድምፁን እንኳን ለመስማት። በከምባታ ዞን ሀዳሮ ወረዳ ነዋሪ የሆኑት አቶ ታዲዮስ አበበም ልጃቸው ኤፍሬም ታዲዮስ ደቡብ አፍሪካ ለመግባት ከሀገር ከለቀቀ ዓመት ሆኖታል። ኤፍሬም ያለበትን ሁኔታ እስካሁን አለማወቃቸው ግን በየዕለቱ እንዲብሰለሰሉ ሰለሰሉ አድርጓቸዋል። ይህ ጎዳና ኤፍሬምን ጨምሮ በብዙ ሺዎች የሚቆጠሩ ወጣቶች የተሻለ ኑሮን ፍለጋ የተጓዙበት የሞያሌ ኬንያ መስመር ነው። ኤፍሬም ወደ ተስፋይቱ ምድር ደቡብ አፍሪካ ለመግባት ፈታኝ የሆኑትን የኬንያ ታንዛኒያና የዛምቢያን ድንበሮች ማቋረጥ ይጠበቅበታል። ደቡብ አፍሪካን እያሰበ የትውልድ ቀዬውን የለቀቀው ኤፍሬም ዛምቢያ ሲደርስ ከፍልሰት ጓደኞቹ እኩል መራመድ ባለመቻሉ ተነጥሎ ቀረም። አቶ ታዲዮስ ልጃቸው ከኋላ መቅረቱን ከመስማታቸው በስተቀር አሁን ላይ በድምፅ እንኳን ሊያገኙት እንዳልቻሉ ይናገራሉ። ዛሬ ላይ ልጃቸው አጠገባቸው ባይኖርም ትቷቸው ሄደውን መኝታና አልባሳቱን እያዩ በሀዘን መቆዘማቸው ግን አልቀረም። ልጃችን ኤፍሬም እዚህ ክላስ ነበረ ሚያርፈውና ምተኛው። ይሄኛው እቃው ማስቀመጫ ነው። እነዚህ ጫማዎች ለታናሹ ሰቀው ነው ይላል። እዚህ አልጋ ላይ ነው ሚያርፈው። እችኛው ክላስ ነው እኛ ተስፋ አድርገን የላከነው እንደ ቤተሰብ እንለወጣለን። እንደውም ያለውንም ቤት ሽጠን ለሱ ባጀትን ለባጀት ተስማምተን ነው የላክነው። መረጃ ከናይሮቢያ ተነስቶ ሄዶ ዛምቢያ ላይ ነው እየተለዩት፣ እዛ እሱ ቀረ። እኛ እንደዛ ወጠን አሉ አብሮ የነበሩት። ከዛ በኋላ ድምፁን አልሰማነኝ ከአደላለውና ተቀባዩ ነው የምንሰማ። ተቀባዩ እኔ ጨርሳለሁ ከመቼ መቼ የሚገባ አልጠብቀኝ ነው። በዚህ መልኩ የልጆቻቸውን ዱካተው በሰቀቀን ውስጥ የሚገኙ ቤተሰቦች ቁጥርም ቀላል አይደለም። አቶ ታዲዮስ ግን ልጃቸው ኤፍሬም አንድ ቀን ይመጣል የሚል ተስፋ አላቸው። ኤፍሬም ልጄ ኤፍሬም አንድ ቀን ይመጣል እያለን ቀንን ማታ እንጠብቀዋለን። ክላሱንም ለሌላ አላከራየንም፣ እስከዛሬ ድረስ እየጠባበቀን አለ እግዚአብሔር ይረደናል ብለን